አሁን እየጨማመረው እንደዚህ በቃ ከዚህ እንደዚህ ነው ማለት ነው። ግን እዚህ ጋር ለብቻው ምን አለ ማሰላችሁ? ጅብስ ሮማን ጅብስ ሮማን፣ ዘይት፣ ዘይቱን፣ ጨው፣ ሎሚ አለበት ማለት ነው። እነዚህ አቀላቅላችሁ ባንድ ላይ ጨምሮበታላችሁ ማለት ነው ቻሉ። እኔ ባንድ ዘይት ግን ደግሞ ጫም ማለት አይታችሁ ጣሙን አይታችሁ መጨመር ካለባችሁ ጨምሩ። ከማንኛውም ነገር ከጨው ሊሆን ይችላል፣ ኮሎም ሊሆን ይችላል፣ ከጅብስ ሮማን ሊሆን ይችላል። የፈለጋችሁትን ነገር ጨምሩ ማለት ነው።